አንድ ሰው በሃይማኖቱ ክንውል ላይ ከአቅሙ በላይ ከተሸከመ በዚህ ሁኔታ አይቀጥልም። ስለዚህ ጽንፈኛ አትሁኑ፣ ግን ወደ ፍጹምነት ለመቃረብ ስራችሁን በጥራት ለማከናወን ጥረት አድርጉ። ሽልማት የምታገኙ በመሆኑም ደስታ ይሰማችሁ። በጧትም ሆነ በማታ እንዲሁም በሌሊቱ የመጨረሻ ክፍል ጾሎት በማድረግ ታገዙ የአላህን እርዳታ ፈልጉ። እንሻአላህ ሐዲሱ ሶሂህ ነው፣ ከሶሂህ አልቡሃሪ አላህ በሰማነው ተጠቃሚ ያድርገን። አሰላም አለይኩም ወረህመቱላሂ ወበረካቱ።